በክርስቶስ ኢየሱስ ጸጋና ሰላም ይብዛላችሁ። በክርስቶስ የተወደዳችሁ በሙሉ ወንድማችሁ ሐዋርያው በዋንርጌስ ነኝ። የጀመርነውን ተከፍሏል የሚለውን ክፍል ሁለት ደግሞ አሁን እንቀጥላለን። ሁሌ እንደምላችሁ ጸሎት ከምን አይጀምርም፣ ከብሶት አይጀምርም። ሁላችንም መጽሐፍ ቅዱሳችንን እንሄድና በሮሜ ምዕራፍ 3 ቁጥር 24 ላይ እናወጣለን። ሮሜ ምዕራፍ 3 ቁጥር 24 ላይ የእግዚአብሔር ቃል እንደዚህ ይላል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። በጸጋው ያጸደቀን ቤዛ የሆነን ቤዞትን የሰጥ ሪዲም ያደረገን የተካን፣ ነፃ ያወጣን የእግዚአብሔር ልጅ ኢየሱስ አለ። እቴ ነፃ ያወጣሽ፣ ወንድሜ ነፃ ያወጣህ፣ ነፃ ያወጣን የእግዚአብሔር ልጅ ኢየሱስ አለ። እንጸልያለን። እግዚአብሔር አባት ሆይ በአንድያ ልጅ በኢየሱስ ክርስቶስ ስም ነፃ ስላወጣህን እናመሰግንሃለን። ቀንበራችንን ስለሰበርክ እናመሰግንሃል። የኃጢአት ዋጋችን ስለተከፈለ፣ የፍርሃት ዋጋችን ስለተከፈለ፣ የእርግማን ዋጋችን ስለተከፈለ በመስቀሉ ቃል በመስቀል ላይ ሰይጣንን አዳምን ሁሉ ጠረቀ ስላስወገድክልን እግዚአብሔር አባት በልጅ በክርስቶስ ይህንን ስለፈጸምክልን እናመሰግንሃለን። ክብር ሁሉ ላንተ ይሁን፣ ምስጋና ሁሉ ላንተ ይሁን። እናመሰግንሃለን። እንወድሃለን፣ እናከብረሃለን። በዚህ ያለን ሁሉ ተስማምተን ምስጋና ላንተ እንሰጣለን። አዎ፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ጸድቀናል። በተከፈለልን ዋጋ ጸድቀናል። ለእርሱ ፕራይስ ነው ከፍሎበታል ዋጋ እኛ ግን ግሬስ ሆኖልናል። እኛ ጋ ግን ግን ጽድቅ ሆነ። እኛ ጋ ግን ቅድስና ሆነ። እኛ ጋ ግን ግን ኃይል ልጅነት ሆነ። እሱ ግን ዋጋ ከፍሎበታል። እህቴ ዋጋ ተከፍሎልሻል። ወንድሜ ዋጋ ተከፍሎልሃል። ወገኖቼ ዋጋ ተከፍሎልናል። እኛ የኛ አይደለንም። የከፈለልን እኛን የተካን የኢየሱስ ነው ሁለንተናችን ሊሆን የሚገባው እርሱ የእኛ ነው፣ እኛም የእርሱ ነን። ክብር ለኢየሱስ ይሁን። በዚህ የእውነት ቃልና ድምፅ ዘመናችን ይመራል። በተከፈለልን ዋጋ ክብር እንመላለሳለን። በጌታ በኢየሱስ ስም ይሄ በእኛ ላይ ተፈጸመ። አሜን። እስቲ ሆነ በሉ ሆነ። ክብር ለኢየሱስ ይሁን። እንግዲህ ተከፍሏል የሚለው ትምህርታችን ሰፊ ሀሳብ ነው። ተከፍሏል ከተባለ ዕዳ ነበረብን ማለት ነው። የሚከፍልልንም ያስፈልግ ነበር ማለት ነው። ለመክፈል ደግሞ ከኛ የሚበልጥ ሊሆን ይገባል። የእኛን ነገር ለመክፈል የሚችል ከኛ የሚበልጥ ሊኖር ይገባል። እና ትምህርቱ እጅግ በጣም ሰፊ ነው። መንፈሳዊው ጥበብ እጅግ ጥልቅ ነው። ነገር ግን ከሚጠቅመን ነገር ላለማስቀረት እግዚአብሔር በረዳኝ፣ መንፈስ ቅዱስ በረዳኝ መጠን አንደበቴን በቴን ቃሉ እንድናገር በከፈተበት ልክ እና በዛ ጠግ እየተካፈልን እንሄዳለን። ክፍል አንድ የነበረውን ሰምታችሁ በጣም እንደተጠቀማችሁ በመንፈስ ቅዱስ እርግጠኛ ነኝ። ከቆምንበት እንቀጥላለን። በሂብሩ እና በግሪክ አንድ አምስት ትርጉሞችን አይተን ሪዋርድ ኦፍ ዲቫይን ሪካምፓንስ ብለን ሪደምፕሽን ኦፍ ፕራይስ ሳልቬሽን ኢንተርሚዲት ኦር ቢትዊን የሚለውን ሀሳብ ካየን በኋላ እንግዲህ ዋጋ መከፈል ማለት ምን ማለት ነው አለንና፣ አንድም ቃሉ ቃል የተባለው ፐርሰን፣ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህ በመጀመሪያው ከእግዚአብሔር ዘንድ ነበር ብሎ ዮሐንስ አንዳንድ ይናገራል። ዮሐንስ ወንጌል አንዳንድ። ስለዚህ ቃል ቃልነቱን ሳይለቅ ቃል ስጋ ሆኖ ሰው ሆኖ ሰው በመሆኑ የተፈጸመው ድርጊት ክፍያ እንለዋለን። ይህንን በተመለከተ ሁለተኛውን ሀሳብ ጫፉን ነግሬያችሁ ነበር ያቆምኩት። ራስን ሰጥቶ ሌላውን ማስመለጥ ነው። ኤፌሶን ምዕራፍ ሁለት ላይ መጽሐፍ ሲናገር እንደዚህ ይላል። ከቁጥር አንድ ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ። በእነዚህም በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን፣ እንደሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ፣ ሃሌሉያ ከወደደን፣ ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይለና በጸጋ ድናችኋል ይለናል። በሚመጡ ዘመናትም በክርስቶስ ኢየሱስ በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከሱ ጋር አስቀመጠን ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በእጅ በስጋ በጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። ምን እናስብ? በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግርግዳ በስጋው ያፈረሰ ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሃሌሉያ። ቁጥር 18 በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን፣ ይላል የእግዚአብሔር ልጅ ኢየሱስ። ራሱን ሰጥቶ እኛን ያስጣለበት ያስመለጠበት፣ በጸጋው በምህረቱ እኛን ወደ እርሱ መለኮታዊ ፍቃድና አጀንዳ ውስጥ ያመጣበትን መንገድ ይነግረናል። ዋጋ ተከፍሏል ስንል ሰውየው ሊከፍል ወይም ያችት ወይም ወንድም ወይ ሰው ሊከፍለው ሊፈጽመው የሚገባውን ነገር ከፍሎ ሲያወጣን ማለት ነው። ሁለተያ ቆሮንቶስ አምስት እኛ ልንፈጽመው የነበረውን የፈጸመልን አለ እኛ በእርስ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ብሎ በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 21 ላይ ይነግረናል። አሁን ኃጢአት ያላወቀውን ስለኛ ኃጢአት እኛ ነበር ልንፈጽመው የሚገባው የኃጢአትን ዋጋ እኛ ነበር ልንከፍል የሚገባው ነገር ግን ኃጢአት የማያውቀው ስለኛ ኃጢአት ሆኖ ከኃጢአት አርነት አወጣን። ስንደርስበት ስለ ኃጢአት ዋጋ መከፈል እንመለከታለን። ሌላው እኛ መሞት ሲገባን፣ እኛ መሞት እያለብን እሱ የእኛን ሞት ሲሞት ማለት ነው። ለዚህ እኮ ነው ዕብራውያን ምራፍ ሁለት ከ14 እስከ 15 ሲናገር ልጆቹ በስጋና በደም ስለሚካፈሉ በሞት ላይ ስልጣን ያለውን ያውም ዲያብሎስን በሞቱ እንዲሽር በስጋና በደም ተካፈለ ይላል። አሁን በሞት ላይ ስልጣን የነበረው ማን ነው? ሰይጣን። ያንን ሰይጣንን ለመሻር ኢየሱስ ሞተ። ለዚህ ነው እኮ አለቆችና ስልጣናትን በገዛ በትራቸው ወጋ የሚለው በገዛ በተራቸው ራሳቸው በሚመቱበት፣ ራሳቸው በሚያጠፉበት፣ ራሳቸው በሚያጠቁበት፣ በዛው ነው ገብቶ ክርስቶስ ያጠፋቸው። ክብር ለኢየሱስ ይሁን። ስለዚህ እኛ መሞት የለብንም ብሎ ስለ እኛ የሞተ የተገኘበት ምስጢር ነው። ተከፍሏል። ምትክ የተገኝቶልናል። ምትክ ሲሆነን ማለት ሌላው ምትክ ነው ሪደምሽን መተካት ነው። ምትክ ተገኝቶልናል። በእኛ ፈንታ የሚሞት በእኛ ፈንታ የሚገረፍ በእኛ ፈንታ እግዚአብሔር አብ አባቴ ሁላችን በደል በእሱ ላይ የሚያኖርበት ምትክ ተገኝቶልናል። ሌላው ዋጋ የነበረበትን ሰው መቀየር ማለት ነው። ሲቀየር ማለት ነው። ሲቀይርህ ማለት ነው። እሱ ያንተን ሲወስድ፣ ያንቺን ሲወስድ፣ የእኛን ሲወስድ እኛ ደግሞ በጸጋውና በምሕረቱ በፍቅሩ ክብር የእሱ የሆነውን ነገር የተካፈልንበት ምስጢር ነው። ተከፍሏል። ሌላው ተከፍሏል። መከፈል የሚለውን ስንመለከት ዋጋ የነበረበትን ሰው መቀየር ነው ብያቸዋል። ሌላው በእኛ ላይ የታቀደውን ነገር በእርሱ ላይ እንዲሆን ሲፈቅድ ማለት ነው እንግዲህ ዋጋ መከፈል ስንል በእኛ ላይ ሊሆን የታቀደ ነገር ነበር። ከገባንበት የኃጢአት መንገድ የተነስ ከተካፈሉ የሴጣን ህይወት የተነስ ሊሆንብን የሚገባ ነገር ነበር። ነገር ግን ያንን ነገር እኔ ወስዳለው ብሎ የፈቀደ የተገኘበት ነው። ተገኝቷል። የፈቀደ አይገርምም። በሉቃስ ምዕራፍ 22 ከቁጥር 40 ጀምሮ ኢየሱስ ጽዋው ቀረበለት። አባት ሆይ አለ በጣርም እያጣጣረ በፍርሃትም እያጣጣረ ሲጸልይ ወዙም በምድር ላይ እንደ ደም ነጠብጣብ ነበረ። ሲጸልይም እንዲህ አለ፣ አባት ወይ ብትፈቅድ ይቺ ጽዋ ከኔ ተለፍ። ነገር ግን እኔ እንደምፈቅደው እኔ እንደምወደው ሳይሆን አንተ እንደምትወደው ይሁን አለ ይላል። ምን ማለት ነው? ጽዋ ሲባል እዛ አካላዊ የሆነ ካፕ ነው ቀርቦለት የጠጣው አይደለም። ጽዋው ማለት ክርስቶስ ሊሰራው የሚገባው ማለት ነው በኢሳያስ 53 ቁጥር 11 እና 12 ላይ የሁላችንንም በደል እግዚአብሔር በእሱ ላይ ያኖረው ይላል። እግዚአብሔር በእሱ ላይ ሊያኖረው ያለውን ውሳኔ ማለት ነው። ጽዋው ማለት ክርስቶስ ሊሰራልን የተገባው ነገር ማለት ነው። ክርስቶስ እኛ ሊቀይረን ሊተካን የተገባው ነገር ማለት ነው። በእርሱ ላይ እንዲሆን ኢየሱስ የፈቀደበት ምስጢር ዋጋ መክፈል ብለን እንጠራዋለን። ቀጥሎ ዋጋ ከፋይነት ነፍስን መስጠት ነው። ተከፍሏል ስንል ዋጋ የከፈለልን ተገኝቷል ስንል ያም ክርስቶስ ነው ስንል ነፍሱን የሚሰጥ ማለት ነው። ነፍሱን ማለት ነፍስ የሁላችሁ የሰው ካምፓነንት ስፒሪት ሶል ባዲ ነው። እንደምናውቀው መንፈስ፣ ነፍስ፣ አካል ነው። ሰው መንፈስ አይደለም፣ መንፈስ የሚባል ክፍል አለ። ሰው ነፍስ ብቻ አይደለም፣ ነፍስ የሚባል ክፍል አለ። ሰው ስጋ ነው ብቻ እንለው፣ ስጋ የሚባል ክፍል አለ። የሶስቱ ነገር ኮምፖነንትን ነው ሂውማን ቢንግ ወይንም ሰው ብለን የምንጠራው። እግዚአብሔርም እንዲህ ብሎ የሚጠራው ታውቃላችሁ። ሰይጣን ራሱ ዘፍጥረት ሶስት ላይ የሰው ልጅ ከጣለ በኋላ ለሱ የማይገዛ ሰው አልነበረም፣ እሱ የማይገዛ ሰው አልነበረም። ነገር ግን አንድ ሰው አየ፣ ለሱ የማይገዛ በሱ ቁጥጥር ስር የሌለ ግን ሰው የሚበላ የሚጠጣ የሚደክመው በስምንተኛው ቀን የተገረዘ በጥበብ በእውቀት በሞገስ በሰውና በእግዚአብሔር ፊት የሚያድግ የሚደክመው፣ የሚበላ፣ የሚያለቅስ፣ የሚቆጣ ሰው ኢየሱስ የሚባል አየና፣ እንዴ ከእኔ ስርዓት ከእኔ አገዛዝ ውጪ ነው። ቆይ ወደ እኔ አገዛዝ ላምጣው፣ ልጣለው ብሎ ሶስት መሰረታዊ ጥያቄዎችን ይዞ ወደ ኢየሱስ ቀረበ። በነገራችን ላይ ሰይጣን ደ ቤስት የሚባል ሶስት ኮስችን ወይም ጥያቄ ብቻ ነው ያለው ከዛ ውጭ ሌላ ጥያቄ የለው መጣ ያንን ጥያቄ ይዞ በሉቃስ ወንጌል ምራፍ አራት ከአንድ ጀምሮ እስከ 11 ታገኙታላችሁ ማቴዎስ ምራፍ አራትም በተመሳሳይ ምራፎቹ ላይ እስከ ቁጥር አራት ስድስት ታገኙታላችሁ ፈታኙም ወደ እሱ ቀረበ ይላል የመጀመሪያው ሊፈትነው ሰይጣን የቀረበበት ክፍል ሁለንተና ላሳያችሁን የሰውን ሁለንተና ሰይጣን እንኳን ያውቃል ድንገት አንዳንዶቻችሁ ላሳፍራችሁ ብዬ ነው ይሄን የምለው። እውቀታችን ከሰይጣን እንኳን የበለጠ ሊሆን ይገባል። ሰይጣን እንኳን የሰውን ሁለንተና ያውቃል። የሰውን ሁለንተና ያውቃል። እንዴት እንደሚያውቅ ላሳያችሁ። ደ ቤስት የሚባል ሶስት ኮስቸን ብቻ ይዞ የመጣ የመጀመሪያው በስጋው ነው ተርቧል። ኢየሱስ እንደምታውቁት አርባ ቀን ጾም ላይ ነው ያለው። ስለዚህ ፈታኙ ቀረበ ይላል። ይህንን ድንጋይ ዳቦ አድርግ የእግዚአብሔር ልጅ ከሆን ካለው ይል የስጋው ኬዝ ላይ ነው የጠየቀው። አካላዊ ነገር ላይ ነው የጠየቀው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ኢየሱስ መለሰ። ቀጥሎ ወደ ነፍሱ መጣና ሰይጣን ጥቅስ ጠቅሶ የመቅደስ ጫፍ አውጥቶ በምናቡ በሐሳቡ ወስዶት ራስን ወርውር እስቲ መላክቱን መላእክቱን ስለ አንተ ያዝላል ድንጋይ እንዳትሰናከል ከመንገድ ያነሱላል የሚለውን የመዝሙር ዘጠና አንድ ቃልን ጠቅሶ ከቁጥር 11 እስከ 13 ያለውን ቃል ጠቅሶ ሰይጣን ኢየሱስን ቼክ አደረገው፣ በነፍስ ፓርቱ በእውቀት ማለት ነው። ነፍስ ስትገለጥ በሶስት ነገር ነው የምትገለጠው፣ በፍቃድ፣ በእውቀት፣ በስሜት። ስለዚህ ነፍስ ውስጥ ሶስት ነገር አለ፣ እውቀት፣ ፍቃድ፣ ስሜት። ስለዚህ ኢየሱስ በነፍስ ቼክ ተደረገ። በነፍስ ቼክ ሲያደረገው ጥቅስ ጠቅሶ ነው ባይዘው። የሰይጣን ጥቅስ ይጠቅሳል። የሚጠቅሰው ግን አንተን ለመጣል አንቺ አንቺን ዲሲቭ ለማድረግ ነው ከመስመር ለማስወጣት ነው ክብርን ጠብቀ እንድትኖር ለማድረግ አይደለም። ሕያውነታችሁን ጠብቃችሁ እንድትኖሩ ለማድረግ አይደለም። በክርስቶስ የተከፈለላችሁን ዋጋ አይዛችሁ ቀጸንታችሁ እንድትገለጡ፣ እንድታንጸባርቁ ፍሎሪሽ እንድታረጉ ለማድረግ አይደለም። ከዛ ስርዓት ለማውጣት ዛሬ ላይም ጥቅስ ይጠቀመዋል። ሶ ወይካፕ ኢየሱስ ጌታ እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል ብሎ መለሰለት። ቀጣይ ሰይጣን ያለው ጥያቄ የመንፈስ ክፍል ነው። ሁለንተና የሰው ይሄ ስለሆነ ከጣለም ይጥልበ እነዚህ ሶስት ጉዳዮች ሌላ የለው። ከዚህ መንፈሱ ላይ መጣ፣ መንፈሱ ለን ደግሞ ቼክ ሊያረገው ሊፈት ነው ሲያየው፣ ሰው ነው ይበላል፣ ይጠጣል፣ ይርበዋል፣ ይደክመዋል፣ ምናምን። ስለዚህ መፈተን አለን፣ እሱ ግዛት ውስጥ ለማስገባት ልክ እንደ ፈርስት አዳም ለማስገባት ሰከንድ አዳም እንደዛ መስሎት ነው። ዋጋ ሊከፍል የመጣ ሴጣን ሊያስወግድ የመጣ እንደሆነ አላወቀም። ሶ ምንድን ነው ያደረገው? የዓለምን ክብራቸውንና መንግስት ያላቸውን ክብር በአንድ ጊዜ አሳየው ይላል። ከፍ ያለ ተራራ ላይ ወስዱ። ከፍ ያለው ተራራ የትኛው? የሀሳባዊ እይታችን ማለት ነው ማይንዳችን ክፍል ማለት የኢማጂኔሽን ክፍላችን ማለት ነው። ስለዚህ በዛ አንድ ያሳየውና ወድቀ ብትሰግድልኝ እነዚህ ሁሉ ለእኔ ተሰጥተውኛል፣ ለምወደው እሰጣለሁ። ባውዳውን አድርገልኛል። ስግደት ከስፒሪት ክፍላችን ጋር የሚገናኝ ነው። ሂድ ለጌታ ለአምላክ ለእግዚአብሔር ብቻ ስገድ፣ እሱንም አምልክ ተብሎ ተጽፏል ብሎ ኢየሱስ ምናለው መለሰለት። ስለዚህ ፈታኙ ከእሱ ሄደ ማለት ነው። አፖስትል እያልከን ያለው ምንድን ነው? እኛን የሚተካ ተገኝቷል። በሁለንተና የሚተካን ተገኝቷል። ዋጋችንን የሚከፍል ተገኝቷል። ስለዚህ ዋጋ መከፈል ስንል ዋጋ ከፋይነት ነፍስን መስጠት ነው ነፍስን መስጠት ነው። ነፍሱን የሰጣለ ስለዚህ ከሁለንተናችን ክፍል መካከል አንዱ ነፍስ ነው። ነፍሱ ውስጥ ደግሞ ነፍሱ ውስጥ ምን አለ? ኢንቴሌክት አለ እውቀት፣ ዊል አለ ፈቃድ፣ ይሄ ዊሽ የምንለው ወይም ኢሞሽን ብለን የምንጠራው ደግሞ የስሜት የምኞት ክፍል ደግሞ አለ ማለት። ከዚህ ሰው መንፈስ፣ ነፍስ፣ አካል ነው። በነፍሱ ውስጥ ደግሞ እውቀት፣ ፈቃድ፣ ስሜት አለ። ስለዚህ ነፍሱም ኢየሱስ ቼክ ተደርጎ ነበረ አልፏል። ስጋውም ቼክ ተደርጓል፣ አልፏል። ነፍሱም ቼክ ተደርጓል አልፏል ነፍሱን ሰጠልን ስንል ነፍሱ ማለ ፈቃዱን ለቀቀ ማለት ለዚህ ኮ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም። ነፍሱ ማለት ፈቃዱ ማለት ነው ደ ሜን ፖይንት ማለት የነፍስ ክፍል ማለት የፈቃድ ክፍል ስለዚህ ፈቃዱን ሰጠ እኔ የምወደው ሳይሆን እግዚአብሔር አባቱ አንተ የምትወደው ይሁን ብሎ ፈቃዱን የለቀቀልህ ተገኝቷል። የዋጋ መከፈል ነፍስን አሳልፎ የመስጠት ሚስጥር አለው። ሌላው ማህተም ፈቺነት ነው ዋጋ ከፋይነት። ማህተማችን ተፈቷል። ሃሌሉያ ማተምሽ ተፈቷል። ማተማችን ተፈቷል። እኛን የሚተካ ተገኝቷል። የሚማልደው ተገኝቷል። መማለድ ማለት በሰውና በእግዚአብሔር መሃል መሆን ነው። በሰውና በእግዚአብሔር መሃል ለመሆን ደግሞ መለኮታዊ ባህሪን መያዝ ይጠይቃል። ሰዋዊ ባህሪን መያዝ ይጠይቃል። ይህን መሆን የሚችል ከኪሩቤል ሰፈር የለም፣ ከመላእክትም የለም፣ ከሰማዕታትም የለም። ማርያምም መሆን አትችልም። ጽድቅ ቅዱሳንም መሆን አይችሉም። ማንም መሆን አይችልም። ይህንን መሆን የቻለ ይህንን መፍታት የሚችል ሰውነትን ጨምሮ በመለኮታዊ ባህሪው ላይ ሰዋዊ ባህሪን ጨምሮ የሰው ልጅ ጥያቄን የገባበትን የኃጢአት ዓለም መዝጋት የሚችል ዋጋው መክፈል የሚችል አንድ የእግዚአብሔር ልጅ ኢየሱስ ብቻ ነው። ለዚህ ነው ኢሳያ ራይ ምራፍ አምስት ከአንድ እስከ አምስት ማተሙን የሚፈታ ሊመለከተውም ሊወስደው የሚችል እንደተገኘ የሚነግረን። ሌላው ደም ማፍሰስ የሚባለውን የሚጠይቅ ነው። የዋጋ መክፈል ደም ማፍሰስን ይጠይቃል። ለዚህ ነው እኮ በማቴዎስ 26፥28 ላይ እንካችሁ ጠጡ፣ ይህ ስለ ኃጢአት ስርየት የሚፈሰው የአዲስ ኪዳን ደሜ ነው አለ። የዋጋ መከፈል የደም መፍሰስን የያዘ ነው። ኢየሱስ ክርስቶስ የእሱን ህይወት ከሰጠን በኋላ የእሱን የህይወት ክብር ካካፈለን በኋላ በጌታ አራት በባርኮት ካሻገሮ በኋላ የእኛን ሄዶ ፈቃዱን ለቀው በጌቴ ሰማኒ የእግዚአብሔርን ውሳኔ ተቀብሏል። ከዛች ምሽት ጀምሮ እያንከወከው እንደ ሌባና እንደ ወንበዴ ይዘውት እንደሄዱ ታውቃላችሁ። ሌላው ነፃ አውጪነት ነው። ዋጋ ተከፍሎልናል ሲባል ነፃ ያወጣን፣ ቀደም ብዬ በቃሉ ፍቺ እንደነገርኳችሁ ደሊቨረንስ የሚሰጥ ነፃ የሚሰጥ ነፃነትን የሚሰጥ ነፃ የሚያወጣ መጽሐፍ ሲናገር ምንድን ነው የሚለው? በሮሜ ምዕራፍ በሮሜ ምዕራፍ ስምንት ቁጥር አንድ በክርስቶስ ኢየሱስ ያሉ አሁን ኩነኔ የለባቸውም። የክርስቶስ ኢየሱስ የህይወት መንፈስ ህግ ከሞትና ከኃጢአት ባርነት ህግ ነፃ አውጥቷቸዋል ይላል። ደሊቨረንስ ሰጥቶናል። ከዛ ህግ ተፈተናል፣ ነፃ ወጥተናል። ለምን ህጉን የሚፈጽምልን ተገኝቷል። ስለዚህ አሁን እኛ በሙሴ ህግ ሳይሆን በእምነት ህግ በፍቅር ህግ፣ በነፃነት ህግ፣ በንጉሥ ህግ እንደ ክርስቶስ አካልና ቤተ ክርስቲያን እንተዳደራለን። ታዲያ ማዳን ማዳንም ነው። ዋጋ መክፈል የማዳንም ጉልበት ነው። ሳልቬሽን ብለን ያለው ማለት ነው። ዋጋ የሚከፍልልን ያስፈልግ ነበረ። የሚያድነን ያስፈልግ ነበረ። የሚያድነን ተገኝቷል። መጽሐፍ ሲናገር እንደዚህ ይላል። ማዳን የእግዚአብሔር እንደሆነ መጽሐፍ ይናገራል። አድኖናል ስንል ግን ከአደጋ አደለም። ከአደጋ ጣይ መናፍስቶችም አደለም። ከአደጋ ጣይ መናፍስቶችማ እግዚአብሔር መልአኩንም ልኮ ያድንሃል። እግዚአብሔርም መልአኩንም ልኮ አዳ ነው ይላል። በመልአኩም ከመንገድ ከሩጫ እግዚአብሔር ብዙ ነገር ይጠርግልሃል፣ ያድንሃል። ይህንን አይደለም አዳነን። እኛ ምንለው ተከፍሏል ላይ ከዘላለም ሞት፣ ለሰይጣንና ለመላእክቱ የተዘጋጀ ስፍራ ላይ እንድንሄድ ከሚያደርገን መንገድ የሚያድን ሌላ መንገድ ሆኖ የተገለጠልን ያስፈልግ ነበር። እርሱም ተገኝቷል። ስለዚህ ስለ የዋጋ መከፈልን ስናነሳ ማዳን ነው ስንል ማዳን ነው ስንል ከአደጋ አይደለም፣ እርሱን መላእክትም ስለሚያድኑን፣ ነገር ግን ከዘላለም ሞት ከኃጢአት ከጨለማው ዓለም ነፃ ወተናል። ማነው ነው ሆሴዕ ምዕራፍ አንድ ቁጥር ሰባት ላይ ነገር ግን የይሁዳን ቤት ምር አለው በአምላካቸውም በእግዚአብሔር አድናቸዋለሁ እንጂ በቀስት ወይንም በሰይፍ ወይንም በሰልፍ ወይንም በፈረሶች ወይንም በፈረሰኞች አላድናቸውም አለው ይላል እግዚአብሔር ያዳነን በቀስት አይደለም ቀስት ስለሌለው ግን አይደለም እግዚአብሔር ያዳነን በፈረሶች አይደለም ፈረስ ስለሌለው አይደለም ያው መንፈሳዊ ፈረስ አለ እኔና እናንተ የምናውቀው ስጋዊ ፈረስ በአምባ ላይ ፈረስ ተቀምጦ በነጭ ፈረስ እንደሚመጣ መጽሐፍ ይነግራናል። ራይ 19 ከቁጥር 11 ጀምሮ በደምም የተረጨ ልብስ ተነጎና አጽፏል፣ ስሙም የእግዚአብሔር ቃል ተብሏል። የነገስታት ንጉሥ፣ የጌቶች ሁሉ ጌታ የሚል ጽሁፍ የተጻፈበት በአምባ ላይ ፈረስ በነጭ ፈረስ ላይ ይመጣል ይላል። በዳግም ምጽአት አብረነው ስንመጣ ለሺው ዓመት መንግስት በዛ ክብር ነው። መንፈሳዊ ፈረሶች አሉ። ግን እግዚአብሔር ሰረገላም ስለሌለው አይደለም። ኤልያስን በእሳት ሰረገላ ያነሳው በመላእክት ክብር ያ ስለሌለው አይደለም። አንተን የማዳን ሚስጥሩ በሰረገላ በሰይፍ በመላእክት በኪሩቤል በምናም በምናምን ሳይሆን በራሱ ነው ያዳነ። ከምን ያዳነሽ? ከምን ያዳነን? ከምን ከዘላለም ሞት። እንዲህ እስኪ አንድ ምሳሌ ልንገራችሁ። ማነው አንድ ሰው ለምሳሌ ሆስፒታል ታሞ ቢሆን ልንጠይቀው ስንሄድ በዶክተሩ ከአንድ ሰዓት በኋላ ይሄ ሰው ይሞታል ተብሎ ቢነገረን ቢነገረን ለዛ ሊሞት ላለ ሰው አንድ ሰዓት ለቀረው የሚሞትለት ያስፈልጋል ቢባል፣ ከኛ መሀል ማንም ይሞታል። እ ፈተና ነው አይደል? ትንሽ ይከብዳል። አዎ፣ መጽሐፍ ሲናገር ለዚህ ነው የሚሞትልን የሞተልን ማተሙን የሚፈታ ዋጋ የሚከፍል አንድ ብቻ እንደሆነ መጽሐፍ ለዚህ ነው አያቸው፣ አንደኛ ጢሞቴዎስ ሁለት ስድስት ላይ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። እሱ ብቻ ነው ለእኛ ሞትን እንደ ሞትን መጨረሻም ገሃነመ እሳት እንደሚጠብቀን እያወቀ ከዛ ሊያወጣን ራሱን የሰጠ አንድ እሱ ብቻ ነው። እናት ይሄንን ማድረግ አይችልም። አባት ምንም ቢወድ ይህን ማድረግ አይችልም። እህት ወንድም ምንም ቢወዷቸው ይህን ማድረግ አይችሉም። ኖ ኖ ኖ፣ ገንዘብም ከዚህ ነፃ ያወጣ እኔ ነገራችኋለሁ። ይህንን ነገር ነፃ ሊያወጣ በሚችል ክብር ልክ ፍጻሜ የሰጠ የእግዚአብሔር ልጅ ኢየሱስ ተገኝቷል። ለዚህ ነው መመኪያችሁን ሰው አታደርጉ፣ ክርስቶስን አድርጉ። በሰው የሚታመን ስጋ ለባሹንም እምነቱ የሚያደርግ ሰው እርጉም ይሁን ብሎ ኤርሚያስ ምራፍ 17 ከ5 እስከ 9 ይናገራል። ስለዚህ መታመኛችሁ ሰው መሆን የማይገባው ለመሰላችሁ ቅጥቅጥ ሸንበቆ ስለሆነ ነው። ዋጋችሁን እሱ ስላልከፈለ ነው። ለዚህ ነው አንደኛ ቆሮንጦስ ምዕራፍ አንድ ከ30 እስከ 30 ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ በእርሱ ነው ይለናል። የሆነ የሆነው ነገር አለ። የሆንነውን ግን የሆነው በእኛ ብቃት በእኛ ጉልበት ሳይሆን በክርስቶስ ኢየሱስ ነው። ለዚህ ነው ዕብራውያን 9፥12 የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይለናል። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ እኛ ስለ እኛ ራሱን ሰጥቶ እኛ ከገባንበት ፍጻሜያችን የሰይጣን የወደ ቁርኩሳ መላእክቶች ፍጻሜ ከነበረበት ከዛ መንገድ ራሱ መንገድ ሆኖ ነፃ አውጥቶናል። በደላችንን ሁሉ ወስዶ ካለንበት ፈቶናል። ክብር ለእርሱ ይሁን። ስለዚህ ዋጋ ተከፈለልን ስንል እነዚህን ምስጢሮች የያዘ ነው። ከዚህ በኋላ ቀጣይ ስንገናኝ በህጉ ያሉ ቅጣቶች ምንድናቸው ከሚል እንጀምራለን። እነሱ ውስጥ ተከፍለዋል ወይ? እነሱ በመስቀል ተወግደዋል ወይ? መልስ ተሰጥቶባቸዋል ወይ በመስቀል መልስ የተሰጠባቸው ነገሮች ምን ምንድናቸው ምን ምንድናቸው ህጉ ላይ ቅጣቶች አሉ ኢየሱስ ክርስቶስ እነዛን ነገሮች ዋጋ ከፍሎባቸዋል ስንል ህግ እንደምታውቁት ይቅርታ የለው ህግ የሚፈልገው ድርጊት ብቻል ስለዚህ ለዛ ነገር መልስ የሰጠልን አለ ወይ እነዛ ነገሮች በምን ልክ ክርስቶስ መልስ ሰጥቶባቸዋል የሚለውን ሳምንት በክፍል ሶስት እንገናኛለን ከኔ ጋር በተማርነው ትምህርት ስር መስደድ እንችል። እንጸል። እግዚአብሔር አባት ስላስተማርከን እናመሰግናለን። ክብር ሁሉ ለአንተ ይሆን። እኛን የሚተካ አንድ ልጅህን ሰጠን፣ ባካፕሳቲዝ አንድያ ልጅህን ሰጠ። እርሱም ሰውነትን ጨምሮ በመለኮታዊ ባህሪ ሰዋዊ ባህሪን ጨምሮ በአንድ ፐርሰናሊቲ እነዚህን ካራክተሮች ይዞ እኛን በሚወክልበት አንተንም በሚወክልበት እግዚአብሔር አባቶ ይህንን የሚሰራልን ስለተገኘ እናመሰግንሃለን። ከመንፈስ ቅዱስ በሚጀምር ከእርሱ እንዲህ ለእኛ ባደረገው ምስጋና ተሞልተን ሁሉም በመቅደሱ ምስጋና ይላል እንደሚል በዚህ ሐሴት ውስጥ ሆነን እናመሰግንሃለን። ስለከፈለልን ስለ ልጄ ስለ ኢየሱስ ክርስቶስ እናመሰግንሃለን። አሁን ከእኔ ጋር በዚህ ላላችሁ አዳዲስ ለሆናችሁ በአንድም በሌላም ወደኋላ ለተመለሳችሁ የንስሓ ጸሎት እንድናደረግ ጥሪ ያቀርብላችኋል። ከእኔ ጋር በሉት እስቲ። እግዚአብሔር አባት ወይ፣ አንድያ ልጅህን ዋጋ የሚከፍልልኝን ነፍሱን የሚሰጠኝን ስለሰጠህኝ አመሰግንሃል አሁን በፈቃዴ ዓለምን፣ ሰይጣንን፣ የወደቁ ርኩሳን መላእክቶችን ራሴን በመካድ ኢየሱስ እርሱ ክርስቶስ ነው ብዬ በፈቃድ ያምኛል፣ በአፌም መመሰክራል። ኢየሱስ እርሱ ክርስቶስ አንድያ ብቸኛ የባህሪ ልጁ ነው ብዬ አምኛል። በኢየሱስ ክርስቶስ ስም አሜን። ይህንን ጸሎት የጸለያችሁ መልካም አድርጋችኋል። በቤቱ ስር መስደድ ይሆንላችሁ። ተባረኩ። ከስር በሚያልፈው አድራሻ ደውላችሁ አግኙ። ይህንን አገልግሎትን መደገፍ ለምፈልጉ በሙሉ ከስር ባለው አድራሻና ማስታወቂያ ተከትላችሁ በጎና መልካም ማድረግ እንቃሉ ትችላላችሁ እጅግ በጣም ወዳችኋለሁ የተጸለየው ጸሎት የተነገረ ሁሉ በእኛ ላይ ተፈጸመ ምንድን ነው የሚባለው ሆነ ብሩክ ናችሁ ወዳችኋለሁ በክፍል ሶስት እንገናኛለን ተከፍሎላችኋል